ሀያኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል የአብሮነት ቀን በዛሬው ዕለት ተከብሯል። በዚሁ የአብሮነት ቀን ከ1600 በላይ የባህል ቡድን አባላት የበዓሉ አስተናጋጅ ወደሆነችው ማዕከላዊ ኢትዮጵያ ክልል ሆሳና ከተማ ገብተዋል። ሶስት የመግቢያ በሮች ያሏት ሆሳና እንግዶቿን ተቀብላለች። ከሆሳና ሰለሞን በየነ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሰለሞን እንደምናምሽ። ታህል መረጃዎችን መቀጠል ይቻላል? ውብርስትና ሶዶ የሆሳና ከተማ በዛሬው ዕለት የአብሮነት ቀንን አክብራለች። በዚህም ከተለያዩ የሀገሪቱ ክፍሎች የተውጣጡ ከአንድ ሺ ስድስት መቶ በላይ የባህል ቡድኖችን ተቀብላለች። ይህም ሆሳና ባለፈው አንድ አመት ጊዜ ውስጥ ስታደርግ የነበረችውን ዝግጅት አጠናቃ በዛሬው ዕለት ከእንግዶቿ ጋር ተገናኝታለች። ይህንንም እንግዶችን የመቀበል መርሃ ግብር ስታከናውን፣ በከተማም ሶስት መግቢያ በሮች አሉ። በሶስቱም የመግቢያ በሮች ከተለያዩ የሀገሪቱ ክልል የተውጣጡ እንግዶች ነው ስትቀበል የዋለችውም። ሆሳና ከተማም ከወትሮ በተለየ መልኩም እንግዶችን በመቀበል ተውባናም እንደዚሁም ደግሞ ትክክለኛ የሆነ ዝግጅቶችን አድርጋ እንግዶችን ተቀብላለች። ፋና ሚዲያ ኮርፖሬሽንም በአንደኛው የሆሳና መግቢያ ተገኝቶ ነበረ። በዛም የደቡብ ኢትዮጵያ እንደዚሁም ደግሞ የሲዳማ ክልል ልዑካንን አቀባበል መርሃ ግብር ተመልክቷል። በእርግጥም ኢትዮጵያ በብዛ ማንነት በብዛ ባህል ውስጥ ያለች ሀገር መሆኗን የተመለከትንበትና ና የተለያዩ ብሔሮች ብሔረሰቦች ደግሞ ያላቸውን ባህል እንደዚሁም ደግሞ ትርኢቶችን በማሳየት ወደ ከተማዋ ሲገቡ እንደነበረ ተመልክተናል። እንግዲህ አጠቃላይ ከተማዋን የእንግዶች አቀባበል በሚመለከት የሆሳና ከተማ ከንቲባ ሳሙኤል ሽጉጤን እንግዳ አድርጊያቸዋለሁ። እንደ አጠቃላይ በዛሬ እለት እንግዶችን ስትቀበሉ ውላቸዋል። እንደው የእንግዶች አቀባበል መርሃ ግብሮ ምን ይመስላል? የሆሳና ዝግጅትስ በምን አይነት መልኩ የሚገለጽ ነው? አመሰግናለሁ። እንዳያችሁ ዛሬ በአብሮነት ቀን ላይ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በከተማችን ውስጥ በሶስት ትላልቅ መንገዶች ነው እየመጡ ያሉት በወልቂጤ መግቢያ በር በቡታጅራና በወራቤ መግቢያ በር እንዳያችሁት ደግሞ በዚህ በወላይታ መግቢያ በር በሶስት በኩል ነው የመጡት። እንዳያችሁት ሁሉም በሶስቱ በር የሆሳዕና ከተማ እና የአካባቢው ማህበረሰብ ከከተማው አስር ኪሎ ሜትር ወጥቶ ነው ሲቀበላቸው የነበረው። ከዚህ በተረፈ ደግሞ በከተማ ውስጥ ያሉ የመሀል ከተማ ያሉ ሰዎች በኮሎኔል በዛብህ ጴጥሮስ አደባባይ ላይ የባህል ምግቦችን፣ የባህል አልባሳት፣ መጠጦችን ይዞ ነበረ በጉጉት ከማለዳ ጀምሮ ነው ሲጠባበቅ የነበረው። እስካሁኑ ሰዓት እየመጡ ያሉትን ጭምር እየተቀበሉ ያሉበት ሁኔታ ነው ያለው። በከተማ ውስጥ የተፈጠረው ድባብ እጅግ የሚደምቅ ነው። በጣም በሚገርም ሁኔታ ነው አቀባበል የተደረገላቸው። የመጡ እንግዶችን በጉጉት በደስታ ነው የመጡት። በአሁኑ ሰዓት ጭምር ወደ ማረፊያቸው ጭምር አልሄዱም። በየጎዳናዎቹ እየጨፈሩ የብሔር ብሔረሰቦቻቸውን ባህል እያሳዩ ነው ያሉት። ዛሬ የገቡት እንግዲህ የባህል ቡድን አባላት ነው፣ ወደ 1600 ይሆናሉ። ሙሉ ለሙሉ ተጠናቁ አልገቡም። አሁንም ይህን ከእናንተ ጋር ቆይታ እያደረግኩም እየገቡ ያሉ ሰዎች አሉ። ከማለዳ ጀምሮ የመጡ የከተማ ማህበረሰብ ደግሞ እስካሁን ድረስ ከአደባባዮች እና ከጎዳናዎች ላይ አልተለያዩም። ሌላኛው ከተማ ውስጥ ያው ዝግጅታችን በነጋታው የ29 ዋዜማ ላይ ያለን ነው የሚመስለው። ህዝቡ ቀኑ አልደርስ ያለ ይመስላል በነቂስ ወጥቶ ነው። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የወጣቶች ደግሞ ይለያል። አካባቢን ከማስዋብ ባለፈ ትናንትና በወንድማማችነት ቀን ታላቅ ሩጫ እስከዛሬ ተደርጎ በማያቅልክ በነቂስ ወጥቶ ነው የሩጫ ውድድር ያደረጉት። በዛሬው የአብሮነት ቀን ደግሞ የብሔር ብሔረሰቦችና ህዝቦችን በእንዲህ በምታዩት አይነት በጣም በአማረና በደመቀ ሁኔታ አቀባበል እያደረጉ ነው። በነገው ዕለት የተለያዩ ክልሎች እንግዶች ይመጣሉ፣ ከፍተኛ አመራሮች ይመጣሉ። ቀጥሎም ባሉት ቀናት ውስጥ የማዕከላዊ ኢትዮጵያ ቀን የሚባል የምናስተናግደው ቀን አለ። በማዕከላዊ ኢትዮጵያ ውስጥ ያሉ አስሩ ብሔር ብሔረሰቦች በተለያዩ የሆሳዕና ከተማ ጎዳናዎች ላይ እየተንቀሳቀሱ ባህላቸውን ማንነታቸውን የተለያዩ ሴቶቻቸውን ለመጡ እንግዶቻቸው የሚያስተዋውቁበት ነው። በ28ት የሲምፖዚየም ከተደረገ በኋላ በቤተ መንግስት ባለው አዳራሽ ከማታ በዚህ ሰዓት ላይ በአዲ ነፈራ ላይ በተለመደ ሁኔታ የአድያ ብሔር ዘመን መለወጫ በሚካሄድበት ስፍራ ላይ የራት ግብዣ የወሳና ከተማ አስተዳደር ከክልሉና ከዞኑ እንዲሁም ከፌዴሬሽን ምክር ቤት ጋር በመሆን አዘጋጅተናል። በመጨረሻው በ29 በሚደረገው ማጠቃለያ መርሃ ግብር ላይ በአብዮ ኤርሳሞ መታሰቢያ ስታዲየም በወሳና በሁለገብ ስታዲየም ውስጥ ማጠቃለያ የአገሪቱ ከፍተኛ የመንግስት የስራ ኃላፊዎች በተገኙበትና የብሔር ብሔረሰቦች ተወካዮችና የሆሳናና የአድያ እንዲሁም የማዕከላዊ ኢትዮጵያ ክልል ተወካዮች በተገኙበት ይጠናቀቃል ብለን እንጠብቃለን። አቶ ሳሙኤል ስለሰጡኝ መረጃ እጅግ አድርጌ አመሰግናለሁ። ተመልካቾቻችን የሆሳና ከተማ ያለፈው አንድ አመት ዝግጅትም ከመሰረተ ልማት እንደዚሁም ደግሞ እንግዶችን በመቀበል ረገድ ከፍተኛ የሆነ ዝግጅቶችን ስታደርግ ሰንብታለች። በዛሬ ሁለትም እንግዶች ተቀብለብላለች። በቀጣይ ቀናትም የዚህ የብሔሮች ብሔረሰቦች አካል የሆኑ ቀኖችም እንደዚሁ እየተከበሩ ሆሳና በድምቀት በዓሉን ታጠናቅቃለች ተብሎ ይጠበቃል። ባለደረባችን ሰለሞን በየነ ከሆሳና ማዕከላዊ ኢትዮጵያ ክልል አደረስከን፣ የቀጥታ መስመር ዘገባ ከልብ እናመሰግናለን። መልካም ምሽት ይሁንልህ። መልካም የበዓል ጊዜ